በስማአብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን በመጀመሪያም በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችው የክርስቶስ ቤተሰቦች የእናታችን የእመቤታችን የቅድስ ድንግር ማርያም የአስራት ያደራ ልጆች እስከሞት ድረስ በወደደንና ባፈቀረን በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ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 ይህንን መርሃ ግብር በየስራ ቦታችሁ በየመኖሪያ ቤታችሁ ሆናችሁ በእምነት የምታደምጡ የቅዱሳኑ ረድኤትና በረከት ከናንተ ጋር ነው። እንዲሁም ከጠላታችን ከዲያብሎስ እስራት እንፈታለን ከያዘንም ደዌ እንድናለን። ሁላችሁም የሰንበት ሚዲያ ዩቲዩብ ቻናል ተከታታዮች በሀገር ውስጥም በሀገር ውጭም ያላችሁ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 እንኳን በኅዳር አምስት ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት የደብረ አሳው አባ ዮሐኔ የተሰወሩበት ዕለት፣ አባ አሞኒ ዘናሶ ያረፉበት የረፍታቸው መታሰቢያ በዓል፣ የቅዱስ ለንግኖስ ራሱ የታየችበት፣ የሐዋርያው ቅዱስ ጢሞቴዎስ መታሰቢያ በዓል፣ የቅዱስ ቴዎድሮስ ሰማዕት ሥጋ የፈለሰበት ዕለት በሰላም አደረሳችሁ አደረሰን። አባ ዮሐኒ ዘደብረ ዓሳ ወአባ አሞኒ ዘናህሶ ኅዳር አምስት በዚች ቀን የደብረ ዓሳው አባ ዮሐኒ የተሰወረበትና አባ አሞኒ ዘናህሶ ያረፈበት የረፍት መታሰቢያ በዓል ነው። አባ ዮሐኒ መጽሐፍ አባታቸውን ዘስዮ መተንቢን እሆሆ ይላቸዋል። እናታቸው ደግሞ ዓመተ መንፈስ ቅዱስ የሚባሉ ደገኛ ምግባራቸው ያማሩ ሀገር ወዳድ ናቸው። አቡነ አሞኒ የካቲት አምስት ቀን አክሱም ውስጥ ሲወለዱ እንደተወለዱ በእጃቸው ቢያመለክቱ በአንድ ጊዜ ስልሳ ሰይጣናት ተሸንፈው እንደ ጥስበን ነው ጠፍተዋል። አሞኒ ማለት አሸናፊ ማለት ነው። አባ አሞኒ የራስ ፀጉራቸው ልብስ መጎናጸፊያ ሆኖላቸው የኖሩ ታላቅ ቀደምት አባት ናቸው። በደመና ተጭኖ ደብረ ዘይት ድረስ በመሄድ ከአባ አብሬ ጋር ተገናኝተው ብዙ ምስጢርን አውርተዋል። አባ ዮሐንስ እስተምሮ ያሳደጓቸው አባ አሞን ናቸው። የእናቱን ቱት ፈጽመው ጠብቶ የማያውቀውን የመንፈስ ቅዱስ ልጃቸውን አባ ዮሐንስ እሳቸው እያጫወቱት የታዘዛ ሞራ በክንፎቹ ያለበሰው ቶራ ወይም ሰሳ እያጠባች ነው ያደገው። መነሻ ታሪኩም ምንድን ነው? የተንቤኑ አውራጃ ገዥ የነበረው ሰው በዘመኑ አጼ ካሌብ የነበሩበት ዘመን ነበርና አብሯቸው ወደ ምድረ ኖባ ሄደው አባት ዓመታት ነው የፈጀ የጦር ዘመቻ ክርስቲያኖችን በሚያሳቃዩ ነገሥታት ላይ አካሄዱ። የተንቤኑ አውራጃ ገዥም ወደ ዘመን ሰው ከሄደ ቆይቶ ነበርና ታናሽ ወንድሙ የገዥው ሚስ ወንድሜ የቀረው ሞቶ ነው እንደ ኦሪቱ ግን የላ አግባሽና ልጆቹን ላሳድግ አላት። እርሷ ባለ ሞት ይነግረኝ ነበር ዘመቻ የሄደው ሁሉ አልተመለሰም ብላ እንቢ ብትለው በግድ ተገናኛት። በዚያን ጊዜ አባ ይሖሐን የተጸነሱ በማዚያ አምስት ቀንም ተወለዱ። ከዘጠኝ ወር በኋላ ባሏ ከዘመቻ መጣና ወደ ቤት ተመለሰ። የአካባቢውን ሰው መጥቶ በክብር ሲቀበለው፣ ሚስቱ ግን ምታይዛ ታማ ስለነበር ወጥታ አልተቀበለችም። የት ሄደች ምንስ ሆነች ብሎ ሲጠይቅ ልጅ አይደበቅምና አንድ ሕፃን አርግዛ ልትወልድ በምጥ ላይ ትገኛለች አለው የአውራጃውም ገጅ ያለችበት ድረስ ሄዶ ቢያያት ያማረውን ወንድ ልጅ ታቅፋ አገኛት ከዚህም በኋላ ከቤት ምሰሶ ጋር ጥፍንቅ አድርጎ አስሮ እየገረፋትና እያስጨነቃት ከማን እንዳረገዘች ጠየቃት እርሷም የወንድሙን ምስጢር ለመደበቅና ወንድማማቾቹን ላለማጣላት ስቃዩን ታግሳ ዝማለች በዚህ ቅጽበት የራማውሎውን ቅዱስ ገብርኤል አርባ ዓመት ሙሉ ዘግተው በበረሃ ለሚኖሩ ለአባ አሞኒ ተገለጠላቸውና እንደ አውሎ ነፋስ አምዘግዝጎ ወስዶ አውራጃ ሀገር ገዢ ቤት አደረሳቸው። እንደ አውሎ ነፋስ አምዘግዝጎ ወስዶ አውራጃ አገር ገዢ ቤት አደረሳቸው። እንደደረሱም ደረሱም አመተ ባርያም በጽኑ ድብደባና ግርፋት እየተሰቃየች ያለ አባ አሞኒ የጸጉራቸውን አጽፍ ለብሰው ራቁታቸውን ደጅ ላይ ቆመው አየቻቸው። በዚህም ጊዜ ለባሏ ያውና ከዚህ መነኩሴን የወለድኩት አለችው። የአውራጃው አገረ ገዢውም አባአሞኒን ይዘው ጽኑ ግርፋት በወታደሮቹ አስገረፋቸው። በመቀጠልም ገና ይናቱ ወተት እንኳ ያልቀመሰውን ጨቅላ ህፃን አንስቶ ካልጅን ይዘጥፋ ከዚህ ብሎ ይሰጣቸዋል። አባአሞኒም በዚህ ጊዜ ዮሃበኒ ዮሃበኒ አሉ። በትግረኛ እሺ ስጠይ ማለት ነው። ከዚህም በመነሳት ነው ህፃኑ በኋላ አባ ዮሐኔ የተባሉት። አባአሞኒም ህፃኑን ተረክበው ወደ ደብረ ዓሣ ተራራው ስር ሄደው ጁንከወይራ ዛፍ ስር አስተኝተው አምላኬ ኢየሱስ ክርስቶስ ሆይ ኃጢአቴን ተመራምረ ይህንን ህፃን ልጅ የሰጠኸኝ አላጠባው ጡት የለኝ፣ አላበላው እህን የለኝ ብለው የጨቅላው ህፃን ነገር እጅግ ቢያስጨንቃቸው መርር ብለው አለቀሱ። ጸሎታቸው እንደጨረሱ ተራራውን በመስቀል ምልክት ቢባርኩት በተራራው መሃል ላይ እንደ መደብ ያለ አልጋ በተአምራት ተሰርቶ አገኙት። ህፃኑም ከዚያ ያስተኝተው ድጋሜ ጸሎት ሲጀምሩ ቶራ ወይም ሰሳ መጣ። እግርና እግሯን አንፈራጣ ህፃኑን አጠባችውና ሄደች። በአሞኒም በዚህ ደስ ተሰኝተው ሕፃኑን የምግብህ ነገር ከተያዘ ግድ የለም ብለው ሌሊቱን ሙሉ ሲጸልዩ አድረው መለስ ቢሉ ዳግመኛ ህፃኑን የታዘዘ ንስር አሞራ በክንፎቹ ጋርዶ አልብሶትና ክፎት እንዳደረ ተመለከቱ። ባታችንም እጅግ ደስ ተሰኝተው እግዚአብሔርን አመሰገኑት። እንደዚህ ሁሉ ቀንቀን ተራዋ እያጠባችው ሌሊት ለሊት ንስራ ሞራው አልብሶት እያደረ ህፃኑ 3 አመት ነው። አባአሞኒም ከ7 አመት ጀምሮ እስከ 12 አመቱ ድረስ ፊደል ንባብ ከነትርጓሜው በሎይና በሉይና ሀድስን መግባር ኃይማኖትን ስራተ ቤተ ሁሉ አስተማሩት። አባአሞኒ ልጃቸው አቸው አድጎ 12 አመት ሲሆነው ከዚህ በኋላ ዲቁና ሊሾሙትና አክሱም ጽዮን ወስደው ሊያስባርኩት ቤተ ካህናት ከተባለው ቦታ ይዘው ሲሄዱ ልዩ ስሙ ሲሂታ ከሚባለው ቦታ ሲደርሱ ከወገባቸው በላይ ራቁታቸውን ሆኑ እንስራ የተሸከሙ አስር ሴቶች አገኙ። አባ ዮሐንም አባታቸውን አባቴ፣ እነዚህ ደረታቸው ላይ ቀንዳላቸው፣ ጸጉራቸው የረዘመ ምንድን ናቸው? እንደኛ የሆኑ መስህታን የሚባሉት እነዚህ ናቸውን? አሏቸው። በአሞኒም አይደሉም ልጄ ዝም ብለ ሂድ አሏቸው። አላቸው በኋላ ግን ትዝ ሲላቸው በዱር እንስሳት ያሳደግኩት ልጄ ወንድና ሴት ለይዞ ሲያውቅ በዚያ ድሳሳት አይደለምን ብለው በማሰብ ድቁናና ክህነቱ ይቅርበት ብለው ተመልሰው ወደ በዓታቸው ይዘውት ገቡ። ከዚህም በኋላ አባ አበይዶ ወደ አባ አሞን መጣና እሳቸውን ከአባ ዮሐኔ ጋር እንዳገለግሏቸው ተቀመጡ። ዮሐኔ እየጻፈ አበይዶ የሚጻፍበትንም ቆዳ እያዘጋጁ ሶስቱም በአንድነት በተጋድሎ መቀመጥ ጀመሩ። አባ ዮሐኒ ሃያ አመት አባአሞኒ ደግሞ አርባ አመት በሆናቸው ጊዜ መልአኩ ቅዱስ ገብርኤል አባአሞኒ ተገለጠላቸውና አሞኒ ሆይ ከእንግዲህ እግዚአብሔር ወደ እኔ ና ብሎሃል አላቸው። እሳቸውም ልጆቻቸውን አባ ዮሐንና አባ አብዱይን ጠርተው በሉ እንግዲህ እኔ ወደ እግዚአብሔር መሄደ ነውና ጸልዩልኝ አሏቸው። ከማረፋቸውን በፊት አባ ዮሐንስን ለብቻቸው ጠርተው አንተ አባ ዮሐንስ ካሁን በፊት ሲታ ላይ ያያቸው ሴቶች ናቸው፣ አዳምንም ከገነት ያስወጡ ናቸው። ወደፊትም እንደነርሱ ያለ የደረሰብህ እንደሆነ ባለህበት ገደል ተወርውረህ ወድቀህ በባህር ውስጥ ጥለቅ ብለው ነግረዋቸው በዛሬው ዕለት ኅዳር አምስት ቀን በሰላም አረፉና ወደ ጠራቸው እግዚአብሔር ሄዱ። አባ ሞኒ ካረፉ ከ አስራ ሁለት አመት በኋላ የአባይ ዮሐን ወላጅ እናታቸው የልጇን ነገር ስታጠና ኑራ ነበርና፣ አሁን ባሏም ስለሞተ አባ አሞኒን ስላረፉ ልጇን ልታይ ከሰላሳ ሁለት ዓመት በኋላ መጣች። ቀሚስ ለብሳ ፀጉሯን ተሰርታ በሴትነቷ ልጇ ካለበት ቦታ መሄድ ማነጋገር እንደማትችል ስላወቀች ጸጉሯን ተላጭታ ወንድ ልብስ ቁምጣ ለብሳ በሁለመናዋ ወንድ መስላ ወደ ደብረ አሳ ተራራ መራች። እዚያም እንደደረሰች በቅዱሳን ስርዓት መሰረት ሶስት ጊዜ አውሎግሶን አውሎግሶን አውሎግሶን አለችው። ሰይጣን ይህንን ስም ሲሰማ አርባ ክንድ ይርቃል። የደብረ ዳሞ መነኩሳት እንደ ሰላም ታመለው አውጫ ይጠቀሙበታል። አባ ዮሐንስም ይህንን ድምፅ ከውጭ በሰሙ ጊዜ አንተ ማነ? አሉ። እርሷም አመተ መንፈስ ቅዱስ ነኝ አለቻቸው። አባታችንም አንድም ድምፅ ወትሮ ከሚያውቁት ድምፅ ስለተለየባቸው ደግሞም ትዝ ሲላቸው እነዚያ እንስራ ዝለው ደረታቸው ላይ ቀንድ ያላቸው ነው ውሃ ቀድተው ሲሄዱ በመንገድ ላይ ያያቸው ሴቶች ድምፅ ሆነባቸው። ደግሞም ወልደ እከሌ ክንፈ እከሌ ሲባል እንጂ አመተ ወለተ ሲባል ሰምተው ያውቁም ነበር እና አባታቸው አባሞኔ የነገራቸው ትዝ አላቸው። በዚያውም ቅጽበት የሚጽፉባትን ብዕር ጆራቸው ላይ እንደሰኩ 500 ሜትር ርዝመት ካለው ትልቅ ተራራ ላይ ራሳቸውን ቁልቁሎ አወሩ። ነገር ግን መሬት ሳይደርሱ መልአኩ ቅዱስ ገብርኤል በአየር ላይ እንዳሉ ተቀበላቸው። ብራቸው ግን መሬት ላይ ወድቃ ሸምበቆ ሆነች። ወዳውም አባ ዮሐኔ ክንፍ አውጥተው ከቅዱስ ገብርኤል ጋር ጎን ለጎን ሆነው በዛሬው ዕለት ኅዳር አምስት ቀን ወደ ብሔረ ሕያዋን ይዟቸው ገባ። ብሔረ ሕያዋን ያሉ እነ ሄኖክና ኤልያስም ሰው ከሚሞትበት ሀገር ሞት ወደሌለባት ሀገር ማና መጣው አሉ። መልአኩም በዚህ ጊዜ እግዚአብሔር ባዘዘይ ጊዜ እኔ ገብርኤል ነኝ አመጣሁት አላቸው። ከትሎም መልአኩ አንተ ሄኖክ ምንም ንጹሕ ብትሆን በስርዓተ ስጋ ተወልደ በስርዓተ ስጋ ድገ ይስታግብ ተወልዳል። እግዚአብሔርም እዚህ ያደረሰ በንጽህና ነው አሉ። አንተም ኤልያስ ምንም ድንግል ብትሆን በስርዓተ ስጋ ተወልደ በስርዓተ ስጋ ድገ ከዚህ ደርሰሃል። የአባት ዋኒ ግን ከተወለደ ጀምሮ የእናቱን ጦት አልቀመሰም ቀንቀን ሰሳ እያጠባች ሌሊት ሌሊት ንስራ አሞራ በክንፎቹ እያለበሰው አድጓል እንጂ ብሎ ነገራቸው። አጥሎ መልአኩ ያባ ዮሐን እንግዲህ ዘርዝሮ ከነገራቸው በኋላ ሊሞት ያለበትንም ያማማቱን ነገር ከነገራቸው በኋላ ታዲያስ እንዲህ ያለውን አምጥቼ ከብሔረ ሕያዋን ማስገባው ፍርዴ እውነት አይደለም አላቸው። ሄኖክና ኤልያስም ይህንን ጊዜ ይገባዋል ብለው አባ ዮሐንን በምስጋና ተቀበሉት። ከዚህም በኋላ መልአኩ ቅዱስ ገብርኤል ወደ ደብረ አሳ ተመልሰው መጥቶ ለአባ አቢዶ ተገለጠላቸውና አባ ዮሐንን ብሔረ ሔዋን እንዲያስገባው ነገራቸው። በመጀመሪያም ሄኖክና ኤልያስ አላስገባም ብለው እንደነበረና በኋላም መልአኩ ራሱ የአባ ዮሐንን ገድላቸውን ከነገራቸው በኋላ በምስጋና እንደተቀበሉት ለአባ አባይዶ ነገራቸው። ከትሎም የአባ ዮሐንስን ገድላቸው እንድጽፉትና እንዳስተምሩበት ለአባ አባይዶ አዘዛቸውና አረገ። አባ አባይዶም አባ ዮሐንስ ከገደሉ ተወርውረው ሲወድቁ አንድ ደስ የሚል ወንድ ሲቀበላቸው አይተው ነበርና አሁን መልአኩ ሲነግራቸው እጅግ ደስ አላቸው። አባ አባይዶም በመልአኩ በታዘዙት መሰረት የአባ ዮሐንስን ገድል ጻፉት። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን ቅዱስ ላንጊኖስ ነው። በዚህ ቀን ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ በእንጨት መስቀል ላይ ተሰቅሎ ሳለ ጎኑን የወጋ የቅዱስ ላንጊኖስ ራሱ የታየችበት ዕለት ነው። ይህም ቅዱስ በጌታችን ከአመነ በኋላ በካፖዶቅያ አገር ወንጌልን የሚሰብክ ሆነ። ከአዳያን አይሁድም በላዩ ተነሱበት፣ በመኳንንት ዘንድ በሐሰት ወንጅለው በቀጶዶቅያ አገር ራሱን አስቆረጡት ራሱንም ብቻውን ወደ ኢየሩሳሌም ወሰዷት በኢየሩሳሌም የሚኖር አይሁድ ባዩት ጊዜ እጅግ ደስ አላቸው ከዚህም በኋላ ከኢየሩሳሌም ከተማ ውጭ በአንድ ኮረብታ ላይ ቀበሯት ከብዙ ቀኖችም በኋላ እንዲህ ሆነ በቅዱስ ለንጊኖስ ስብከት ያመነች አንድ ሴት በቀጶዶቅያ አገር ነበራች ነበረች ራሱን ከቆረጧት ጊዜ ጀምራ በተቀበረችበት ቦታ በመቆም ስለ እርሱ ታለቅስ ነበር። ክብር ግባውና እና በእግዚአብሔር ፍቃድ የዛች ሴት አይኖቿ ታወሩ። ከዚህም በኋላ ምናልባት አይኖቿ ቢገለጡላት በማሰብ ከከበሩ ቦታዎችና ክብር ግባውና ከጌታችን መቃብር ለመባረክና ለመለመን ተነስታ ልጇን ይዛ ወደ ኢየሩሳሌም ሄደች። ወደ ኢየሩሳሌም በደረሰች ጊዜ በዚያ ልጇ ሞተ። አዘንም ተጨመረባት። ወደ አገሯ መርቶ የሚያደርሳት አጣች። ስለዚህም የመረረ ለቅሶና ለቀሰች፣ ከሀዘኗ ብዛት የተነሳ ተኛች። ከዚህ በኋላ ቅዱስ ላይግኖስ ከሞተው ልጇ ጋር በሕልም ያየችው እህሌ ከሚባል ቦታ ሄደሽ ራሴን ከዚያው ሰጪ አላት። እንቅልፏም በነቃች ጊዜ ስለዚያ ቦታ ጠየቀች። ሰዎችም ወደ እርሷ ደረሷት። ያንን ቦታ በቆፈረች ጊዜ መዓዛው እጅግ ጣፋጭ ሆነ፣ የሽቱ መዓዛ ወጣ። ራስ ወዳለችበት ስትደርስ ታላቅ ብርሃን ተገለጠላት እና አይኖቿን በዚያ ጊዜ ተገለጠላት። እግዚአብሔርንም አመሰገነችው። ከዚህም በኋላ ከልጇ ስጋ ጋር ቅዱስ ለንጊኖስ ራስ ወደ አገሯ ወሰደቻት። በታላቅ ክብረም በአማረ ቦታ አኖረቻል። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን ሰማዕት ቅዱስ ቲሞቴዎስ ነው። በዚች ዕለት አሕዛብን ለሚያስተምር የከበረ ጳውሎስ ደቀ መዝሙር የሆነ የከበረ ሰማዕት ሐዋርያው ጢሞቴዎስ መታሰቢያ በዓሉ ነው። የዚህም ቅዱስ ልደቱና እድገቱ ልስጥራን ከሚባል ሀገር ነው። አባቱም ከዋክብትን የሚያመልክ ዮናናዊ ነው። እናቱ ግን በወሪት ሕግ ጥላ ስር ያለች ናት። የከበረ ሐዋርያው ጳውሎስም በልስጥራን ሀገር በሰበከ ጊዜ ይህ ጢሞቴዎስ ስብከቱንና ትምህርቱን ሳማ ሰማ። እግዚአብሔርም በጳውሎስ እጅ የሚያደርጋቸውን ድንቆስ ተአምራቶች አይቶ እነንም ተአምራቶች አስተዋዮችና ጥበበኞች የሚደነግጡባቸው ናቸው። ስለዚህም ወደ ሐዋርያ ጳውሎስ ሂዶ በእርሱ ትምህርት በክብር ባለቤት በጌታችን በኢየሱስ ክርስቶስ አመነ። በአብ በወልድ በመንፈስ ቅዱስም ተጠምቆ የሐዋርያው ቅዱስ ጳውሎስ ደቀ መዝሙር ሆነ። ወደ ብዙ ሀገሮችን ተከትሎት በመሄድ ከእርሱ ጋር ደከመ። ታላቅ መከራና ብዙ ሀዘንም ደርሶበታል። ሐዋርያው ጳውሎስም በኤፌሶን ውስጥ በአንዲት ሀገር ላይ ኤጲስቆጶስነት ሾመው። በዚያንም ጊዜ ወደ እርሷ ገብቶ ለሰዎች በክብር ባለቤት በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰበከ። ብዙዎችንም ወደ ቀናቸው ሃይማኖት መልሰው የክርስትና ጥምቀትን አጠመቃቸው። ከዚህም በኋላ በዙሪያ ወዳሉ ብዙ አገሮች በርቀት ምነሚገኘው አገሮችም የከበረ ወንጌልን ሰበከላቸው። የከበረ ሐዋርያ ጳውሎስም ሁለት መጽሐፍቶችንም ጽፎ ወደ እርሱ ልኳል። እርሳቸውንም ሕዝቡን የሚያስተምርባቸው ራሱን ከቢጸ አሳውያን የሚጠብቅባቸው እስና ወይም ድቁና ሊሾም የሚገባው የማይገባውን የሚለይበት ክህነት በማይገባው እጁን እንዳይጭን የሚያስጠነቅቁ ናቸው። ጢሞቴዎስን ደግሞ ለእርሱ ተወዳጅ ልጅ አድርጎ ይጠራዋል። መልእክቶቹንም በእርሱ እጅ ወደ አገሮቹ ልኳል። በላያቸው የተሾመባቸውንም የክርስቶስን መንጋዎች ፈጽሞ በጠበቀ ጊዜ በትምህርቶቹ በተግሣጾቹና በድርሰቶቹ ልቦናቸውን ብሩህ አደረገ። አይሁድንና የዮናንያንን ይገስጻቸውና ይዘልፋቸው ነበር። ነርሱም ቀንተውበት ሁሉም በጠላትነት ተነሱበት። ተሰብስበውም ገደሉት። ምዕመናንም ስጋውን አንስተው ቀበሩት። ጻዲቅ ቁስጥንጥኖስም እስከ ነገሰ በዚያው ኖረ። እርሱም ስለ ስጋ አስቦ ወደ ቁስጥንጥንያ ከተማ በጥር ወር 27 ቀን አፍልሰው በዚያችም ቀን በዓል አደረገለት። እዚህ ዕለት አስቦና ተከብሮ የሚውለው ሌላው ቅዱስ አባታችን ቅዱስ ቴዎድሮስ ወይም የስራዊት አለቃ ነው። ዳግመኛ በዚች ቀን ታላቅና ክቡር የሆነ የስራዊት አለቃ የቅዱስ ቴዎድሮስ ሰማዕትነት የስጋው ፍልሰት ሆነ። ዳግመኛ በዚች ቀን ታላቅና ክቡር የሆነው የሰራዊት አለቃ የቅዱስ ቴዎድሮስ ሰማዕትነት የስጋው ፍልሰት ሆነ። የዚህ ቅዱስ አባት ስሙ ዮሐንስ ይባል ነበር። እርሱም ከላዩኛው ግብፅ ሰጠብ ከምትባል መንደር ነበር። ወደ አንጾኪያ ከተማም ከሰራዊቱ ጋር ወሰዱትና በዚያ ኖረ። ከዚያም ከተማ መኳንንቶችም ያንዱን ልጅ አገባ። እርሷም ጣዖትን ታመልክ ነበር፤ ባሏ ዮሐንስ የሚያመልከውን ግን አታውቅም ነበር። እዚህም በኋላ ይህንን ቅዱስ ቴዎድሮስን በወለዱት ጊዜ እናቱ ወደ ጣዖቱ አቅርባ አምልኮቱን ልታስተምረው ፈለገች። አባቱ ግን አስቶ፣ ስለዚህም ተቆጥታ ባለ ዮሐንስን አባረረችው። ሕፃኑ ቴዎድሮስን በእናቱ ዘንድ ቀረ። በዮሐንስም ልጁ ቴዎድሮስን ወደ እውነተኛ መንገድ ይመራው ዘንድ ወደ እግዚአብሔር ይጸልይና ይማልድ ነበር። ሕፃኑ ቴዎድሮስን ባደገ ጊዜ ጥበብን ተማረ። ጌታችንም ልቡን ብር አደረገለት ስሙ አውላይኪስ ወደሚባል ኤጲስቆጶስ ሄዶ የክርስትና ጥምቀትን ተጠመቀ። እናቱም ታላቅ ሐዘንን አዘነች። ከዚህም በኋላ ስለ አባቱ በህይወት እንዳለ ወይም እንደሌለ ጠየቀ። ከአገልጋዮቹም አንዱ የአባቱን ስራ በስውር ነገረው። ቅዱስ ቴዎድሮስም ጎለመሰ፣ እጅግም ብርቱ ሆነ። ንጉሱም የሠራዊት አለቃ አድርጎ ሾመ። የፋርስ ሰዎችንም ሊወጋቸው በወጣ ጊዜ የቅዱስ ቴዎድሮስ በረታ የፋርስ ንጉሥንም ልጅ ይዞ ማረከው። ከእርሱም ጋር ምስራቃዊ ቴዎድሮስ ነበር። የፋርስንም ሰራዊት አሳደዷቸው። ከጥቂት ወራት በኋላም የፋርስና የበርበር ሰዎች በሮማውያን ላይ ተነሱ፣ ብዙ ከተሞችንም አጠፈው። ዲዮቅልጣያኖስን በሰማ ጊዜ እጅግ ፈራ። ቴዎድሮስንም ጠርቶ ምን እናድርግ? ሰራዊትን ሁሉ የጦር መሳሪያን ሁሉ ይዘ ወደ ሰልፍ ውጣ አለው። ቅዱስ ቴዎድሮስም እንዲህ ብሎ መለሰለት አንተ የጦር መሳሪያ ነው እስተ ለአሽከሮች ስጣቸው። እኔ ክብር ይባውና በፈጣሪ ኢየሱስ ክርስቶስ እርዳታ እተማመናለሁና የጦር መሳሪያ አልሽም። እኔም ብቻዬን ወደ ጦርነት እሄዳለሁ። ከወታደሮቹም አንድ እንኳ ከኔ ጋር አልወስድም። በእጄ ውስጥ ያለ ይህ ጦር የተቀመጥኩበትን ፈረስ ይበቃኛል። ከኔ ጋር የሚወጣ ፈጣሪ እርሱ ይረዳኛልና አለው። ንጉሱም እነሆ ጠላቶቻችን ወደ እኛ ቀርበዋልና የወደድከውን አድርግ አለው። በማግስቱም ቅዱስ ቴዎድሮስ ወደ ሰልፍ ወጣ ንጉሱም የበርበርን ሰዎች ተወጋቸው ዘንድ ምን ኃይል አለ እነርሱ ብዙ ወገኖች ናቸውና አለው ቅዱሱም ለንጉሱ እንዲህ ብሎ መለሰለት እንተ አንተ ከሰራዊትህ ጋራ በዚህ ቁም እኔም ወደ እነርሱ ብቻዬን እሄዳለሁ በእነርሱም ላይ የሚደርሰውንም ታያለህ አለው እኔ በእግዚአብሔር ኃይል እንደማጠፋቸው አውቃለሁና ከእነርሱም አንዱ እንኳ ወደ ቤቱ አይመለስም አለው ንጉሱም አደነቀ ከእርሱ ጋር ያሉትንም አደነቀ ከዚህም በኋላ ቅዱስ ቴዎድሮስ ወደ ጦርነቱ ብቻውን ሄዴ ንጉሱንም ከእርሱ ርቁ ሆነ ቦታ ተው ወደ በርበር ሰዎችም ደርሶ ትዋጋላችሁን ወይስ በሰላም ወደ ሀገራችሁ ትመለሳላችሁ አላቸው እነርሱም ከአንተ በቀር ለሰልፍ የመጣ አናይምና ከማን ጋር እንዋጋለን አሉት ማንም ከእኔ ጋር እንድመጣ አልሻም አላቸው እኔ ብቻይም በፈጣሪያ ኃይል አጠፋችኋለሁ አላቸው ምናልባትም ውሻ ልታባርን መጥታ ይሆናል። ከፈቀድክ ግን ወደ አንተ ይመጣ ዘንድ ከእኛ ውስጥ አንድ ምረጥና ሁለታችሁ ተጋጠሙ አሉት። ያን ጊዜም ቅዱስ ቴዎድሮስ ከፈረሱ ላይ ወረደና ፊቱን ወደ መስራቅ መልሶ እንዲህ እያለ ጸለይ ጣዖታትን እስካጠፋቸው እና የባቢሎንን ከተማ ዘንዶ እስከገደልከው ድረስ ነብዩ ዳንኤልን ያጸናኸው ጌታ ያምላኪ ሆይ እንዲሁም ዛሬ ከኔ ጋር ሁን፤ ፈረዴትን ማጽናኝ አብ ወልድ መንፈስ ቅዱስ ወይ ምስጋና ይገባሃል ለዘለዓለሙ አሜን አለ። ጸሎትንም በፈጸመ ጊዜ ጦሩን አንስቶ በላዩ በመስቀል ምልክት አማተበ ፈረሱ ላይም ተቀምቶ ተቀምጦ በበርበር ሰዎች ላይ እንዲህ እያለ ጮኸ እንዋጋ ዘንድ ወደ እኔ ነው። ግብርግባውና ለእግዚአብሔር ለኢየሱስ ክርስቶስ እኔ ባሪያው ነኝ። እንዲህ እያለ በመካከላቸው ገብቶ የበርበርን ሰዎች አጠፋቸው ከእነርሱም ፈረሰኛንም ሆነ እግረኛንም ምንም አላስቀረም። መኳንንቶቻቸውንም ጨብጨቦ ቆርጦ ወደ ንጉሡ አቀረበ። ንጉሡም ተቀብለው፣ ሠራዊቱም ሁሉ ሰገዱለት። የአንጾኪያ ከተማ ሰዎች ሁሉ ወጥተው የበርበርን አገር ማረኩ። አውግስቶስ በሚባል አገርም ሰዎች የሚያመልኩት ታላቅ ዘንዶ ነበረ። ይበላቸውም ዘንድ በየዕለቱ ሁለት ሁለት ሰዎችን ይሰጡ ነበር። ሁለት ልጆችም ያሏት አንድ ክርስቲያናዊት መበለት ነበረች። እንዲበላቸውም ልጆቿን ወስደው ለዘንዶ አቀረቧቸው። በዚያን ጊዜም ቅዱስ ቴዎድሮስ ወደዚያ አገር ደረሰ። ያቺ መበለትም መበላትም በፊቱ አቋመች። ልጆቿን ወስደው እንዲበላቸው ለዘንዶ እንዳቀረቧቸው በእርሱም ላይ የሆነ ሁሉ አልቅሳ ነገረችው። ክርስቲያኑ እንደሆነች ማወቀ ጊዜ በልቡ ይህችን ሴት በድለዋታል እግዚአብሔር ይበቀልላታል አለ። ወዲያውም ከፈረሶ ወረደና ፊቱን ወደ ምስራቅ መልሶ ጸለየ። ከዚህም በኋላ ወደ ዘንዶ ቀረበ። የከተማው ሰዎችም ሁሉ ወደ እርሱ ይመለከቱ ነበር። በጥሩም ወቅቱ ያንን ዘንዶ ገደለው። ርዝመቱም 24 እንደሆነ መበለቷ ልጆችንም አዳናቸው። ከዚህ በኋላ አባቱን ይፈልገው ዘንድ ወደ ላይኛው ግብፅ ሄደ። አባቱንም አገኘው። አባቱም ልዩ እንደሆነ በምልክቶች አወቀው። ቅዱሱም አባቱ እስካረፈ ድረስ በዚያ ኖረ። ከዚህ በኋላ ወደ አንጾኪያ ከተማ ተመለሰ። ንጉሥ ዲዮቅልጥያኖስም ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስን እየካደና ጣዖትን እንዲያመለከ ክርስቲያኖችን ሲያሰቃያቸው አገኘ። እዚህ አስቀድሞ የከተማው ሰዎች የሚያመልኩት ዘንዶ እርሱ እንደገደለው ያው ክርስቶስ አገር ሰዎች ወደ ንጉሱ ከሰውት ነበርና ስለዚህ ንጉስ ልኮ አስቀረበው። ቅዱስ ቴዎድሮስም ወደ ንጉሱ በቀረበ ጊዜ ንጉሱን እንዲህ ብሎ ዘለፈው። አንተ የክፉ ሥራ ሁሉ መገኛ የሆንክ ሰማይና ምድርን የፈጠረ የክብር ባለቤት እንተተ የረከሱ ጣዖታትን ያመለክ የኃጢአት ልጅ ሆይ ወዮል እግዚአብሔርን ፈጥሮ መንግስትህን ያጥፋታል አለው። በዚያን ጊዜ ንጉሱ ተቆጥቶ ከመሬት ላይ ጥለው ገርፎት ዘንድ ወታደሮቹን አዘዛቸው። ይህንን ማደረጉበት ደሙም እንደ ውሃ ፈሰሰ። እጆቹንና እግሮቹን ከግንድ ጋር ቸነከሩት። በስቃይም ውስጥ ሳለ እግዚአብሔር የታዘዘ የመላእክት አለቃ ቅዱስ ሚካኤል ወደ እርሱ ወረደ። በስቃይም ውስጥ ሳለ እግዚአብሔር የታዘዘ የመላእክት አለቃ ቅዱስ ሚካኤል ወደ እርሱ ወረደ። እንዲህም አለው ጽና፣ እንሆ የገድል ፍጻሜ ቀርቧልና ስጋ በውስጡ ወደ ሚኖርበትም ቦታ ድንቆችና ተአምራቶችም ይገለጣሉ። እንሆ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ ብሎ ቃል ኪዳን ሰጠ ታሰብ ይሃን ለሚያደርጉ ወይም በስሜት ተራበን የሚያጠግብ ተጠማውነው እንደሚያጠጣ፣ ወይም ለቤተክርስቲያን መባን መጽሐፍት እንደሚሰጥ እኔ ኃጢአትን ሁሉ ደመስስላት አለሁ። ገድልህንም የሚጽፈውንም ወይም የሚያነበውንም የሚሰማውንም፣ ወይም የሚገዛውንም እኔ ስሙን በሕይወት መጽሐፍ እጽፍ አለሁ ብሎ ቃል ኪዳን ገባለት። ከዚህም በኋላ ብዙዎች ከንጉሥ ሰራዊትና ከሕዝቡ ተሰብስበው በንጉሡ ላይ እንዲህ ብለው ጮሁበት እንተ ካህዲ እግዚአብሔር ያጥፋ ከጠላቶቻችን ያዳነን ኃይልና ጽኑ የሆነውን የከበረ ቴዎድሮስን ታሰቃየዋለህና። ይህንንም ብለው በክብር ባለቤት በጌታችን በኢየሱስ ክርስቶስ ታመኑ። ያን ጊዜም ንጉሡ ተቆጥቶ ሁሉንም ማስገደላቸው፣ ሰማዕትም ሆኑ፣ የሰማዕትነትንም አክሊል ተቀበሉ። ከዚህም በኋላ ንጉሡ አዘዘ። የብረት አልጋንም አምጥተው ቅዱሱን በላዩ ላይ አስተኙት፣ ከበታቹም እሳትን አነደዱ። ቅዱስ ቴዎድሮስም እንዲህ ብሎ ጸለየ። አቤቱ ፈጣሪ ሰለስቱ ደቂቅን ከሰዓት ምድጃ እንዳዳንካቸው አድነኝ አለው። ወዳውም ያ እሳት ጠፋ፣ እንደ ንጋት ጊዜም ቁረም ሆነ። ከሰማይም እንዲህ የሚል ቃል መጣ፣ ብርግባውና ከጌታ ከኢየሱስ ክርስቶስ ኃይሌት ተሰጠ ሆይ ጽና በርታ የሚል ቃል ነው። ይህን ጊዜም ቅዱሱ ተነስቶ በንጉሱ ፊት ቆመ፣ እንዲህም አለው፦ ብርግባውና ጌታ ጌታዬ መድኃኒቴ የኢየሱስ ክርስቶስ አድኖኛልና አንተ ከሃዲ እፈር አለው። የንጉሱም የጭፍራ አለቃ ይህንን ባዩ ጊዜ ክቡር ቴዎድሮስ ከሚያመልከው ክብሬ ባሁና ከጌታ ከኢየሱስ ክርስቶስ በቀር ሌላ አምላክ የለም ብሎ ጮኸ። እርሱም ራሱን አስቆርጠውና በሰማዕትነት ሞተ። ቅዱስ ቴዎድሮስንም ብዙ ካሰቃየውና ማሰቃየቱ ከሰለቸው በኋላ ራሱን በሰይፍ እንዲቆርጡ ስጋውንም እንዲያቃጥሉ አዘዘ። በጌታችንም ፍቃድ ከእናቱ እጅ ወስደው ራሱን ቆረጡ። ከእርሱም ደም ወተት ፈሰሰ። ታላቅ እሳትንም አንድደው ስጋውን በውስጡ ጨመሩ። እሳቱም ከቶ አልነካው። እናቱም ለወታደሮቹ ብዙ ወርቅ ሰጥታ ስጋውን ወሰደች፣ በአማር ልብሶችም ገነዘች፣ እስከ መከራው ፍጻሜም በቤቷ ውስጥ አኖረችው። በዚችም ቀን የሰራዊት አለቃን ቴዎድሮስን ስጋውን ከሀገረ ሰጥ ወደ ሀገራ ሲውጥ ስጋውን አፍልሰውታል። እግዚአብሔርም መስጋና ይሁን፣ እኛንም በቅዱሳኑ ጸሎት ይማረን፣ በረከታቸውም ከኛ ጋር ይሁን